ህልም አለኝ ብታመምም መኖር መታገልና ታትሮ መስራትን አላቋርጥም። በካንሰር የታመሙት ሌሊሴ ዱጋ። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሌሊሴ ዱጋ የካንሰር ሕክምና እየተከታተሉ መሆናቸውን በመግለጽ ፎቷቸውን ጭምር አያይዘው በማህበራዊ ሚዲያ ላይ ከቀናት በፊት አጋርተዋል። አሰላሙ አሌይኩም ወረሕመቱላሁ ወበረካቱ እንደምን አላችሁ? ውድና የተከበራችሁ የአገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። ቪዲዮውን በላይክና ሼር ጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃ እናምራለን። ሌሊሴ ፀጉራቸውን ተላጭተው ከሚሰሩበት ላፕቶፕ ፊት ለፊት በፈገግታ የተሞላ ፎቶግራፋቸውን እየሰራሁ፣ እየታገልኩ፣ እያሳካሁ ከሚል የእንግሊዝኛ ጽሑፍ ጋር አጋርተዋል። ኮሚሽነሯ ይህንን ፎቶና መልእክት ካስተላለፉ በኋላ በርካታ ሰዎች እንዲፈወሱ መልካም ምኞታቸውን በመግለጽ ፎቷቸውን እያጋሩት ነው። እንዲህ ያለውን የጤና ሁኔታ ለሕዝብ ማጋራት ባልተለመደበት ማኅበረሰብ ውስጥ ኮሚሽነር ሌሊሴ ይህንን ማድረጋቸው በብዙዎች ዘንድ መነጋገሪያ ከመሆን በላይ አድናቆት እንዲቸራቸው አድርጓል። ቢቢሲም ሌሊሴን ሕክምና እየተከታተሉ ከሚገኙበት የመካከለኛው ምሥራቅ ዮርዳኖስ በስልክ አግኝቷቸው ስላሉበት ሁኔታ አጭር ቆይታ አድርጓል። ሌሊሴ፤ ሊምፎሚያ በተባለው የካንሰር ዓይነት መያዛቸውን ያወቁት ከአራት ወራት በፊት ለሌላ ምርመራ ወደ ጤና ተቋም በሄዱበት ወቅት ነበር። ይህ የካንሰር ዓይነት ነጭ የደም ሕዋስን የሚያጠቃ ነው። የጋስትሮኢንተስታይን ችግር ወይንም ሰውነት ምግብ የሚያብላላበት ሆድ ዕቃ ሕመም መስሎኝ ወደ ሆስፒታል ሄድኩ። ካንሰር እንደሆነ ተነገረኝ፣ ሲሉ ለቢቢሲ ተናግረዋል። ቀላል አይደለም። የካንሰር አራተኛ ደረጃ ላይ ነኝ ያለሁት። የሚጎዳኝ ነገር ቢሆንም በፈጣሪ አምናለሁ፣ ፈጣሪን አስቀድማለሁ፣ እጸልያለሁ። ባለቤቴ፣ ልጆቼ፣ ቤተሰቦቼና ጓደኞቼ ከጎኔ ናቸው። ይጸልዩልኛል፣ ያበረታቱኛል። ህልም ስላለኝ ብታመምም መኖር መታገልና ታትሮ መስራት አላቋርጥም፣ ሲሉ ተናግረዋል። ጸጉሬ ናጥቻለሁ፣ ቆንጆ ጸጉር ነበረኝ። ሌሊሴ አሁን ላይ የኬሞቴራፒ ሕክምና እያገኙ ነው። ብዙ የጎንዮሽ ጉዳት እንዳልደረሰባቸውም ይናገራሉ። ጸጉሬን አጥቻለሁ፣ ቆንጆ ጸጉር ነበረኝ። ጸጉር ማጣት ለሴት ልጅ ከባድ ነው፣ ጸጉርን ማጣት የተለየ ዝግጅት ይጠይቃል ሲሉ ይገልጹታል። ፈጣሪ ረቶኝ ወደ አገሬ ከተመለስኩ ለሕክምና ገንዘብ የሌላቸውን የካንሰር ሕሙማን የሚደግፍ ማዕከል ማቋቋም እፈልጋለሁ በማለት ህልማቸውን ለቢቢሲ አጋርተዋል። የካንሰር ሕክምና ከፍተኛ ገንዘብ ከማስወጣቱን ባሻገር የስነ ልቦና ጥንካሬን ይፈታተናል። በባለቤቴ በኩል የተባበሩት መንግስታት የጤና መድህን አለኝ፣ መንግስትም እያሳከመኝ ነው። የገንዘብ ችግር ስለሌለብኝ ነው እየታከምኩ ያለሁት። እርዳታ የሚያሻቸው ብዙ ሰዎች አሉ። ሲሻለኝ እነዚህ ሰዎችን ለመርዳት ማዕከል አቋቁማለሁ ሲሉ ሌሊሴ ተናግረዋል። አሁን ላይ ብርታት የሰጣቸው የህይወት ፍልስፍናቸው እንደሆነ ይናገራሉ። የህይወት ፍልስፍና ቀላል ነው። በየቀኑ የምችለውን ማድረግ ዋጋ ያለው ነገር ማድረግ እና ጥሩ መሆን። ፈጣሪ ያስተማረን ይህንን ነው። ምድር ላይ እስካለን ድረስ ጥሩ ነገር ብናደርግ መልካም ነው ይላሉ። ያለኝ ህይወት የኔ አይደለም፣ የእግዚአብሔር ነው። የምኖረው እሱ የሰጠኝን ነው። ያለ ጸጸት መኖር ነው የምሻው። ለመኖር የሚያበረታታኝ የሚያበረታኝና ወደፊት የምቀጥለው በዚህ ነው። ሌሊሴ በየዕለቱ ጥሩ እንዳደረጉ ለራሳቸው እንደሚነግሩና ከፈጣሪ ምህረትን ጠይቀው እንደሚተኙ ይናገራሉ። ሕክምናቸውን ለመጨረስ ከአራት እስከ አምስት ወራት ይወስድባቸዋል። ሌሊሴ ከአምስት ዓመታት በላይ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ሆነው አገልግለዋል። ቪዚት ኦሮሚያ የሚለው መሪ ቃል ሲሰማ የሌሊሴም ስም አብሮ ይነሳል። በዮርዳኖስ ሕክምናቸውን እየተከታተሉ ጎን ለጎን ስራቸውን የሚያከናውኑበት ቢሮ አላቸው። አንድም ቀን ታመም ያለው ብለው እያሰቡ እንደማያድሩ ይናገራሉ። የኦሮሚያ የቱሪዝም ኮሚሽን የአምስት አመት ስትራቴጂክ እቅድን እያወጣው ነው። በቀጣይ አምስት አመታት ምን መሰራት አለበት የሚለውን ነው የምሰራው ሲሉ ገልጸዋል። ካለፉት አምስት አመታት በመማር በቀጣይ አምስት አመታት ምን መስራት እንደሚቻል የትኩረት አቅጣጫ እየቀረጹ እንደሚገኙ ይናገራሉ። ኬሞትራፒ ያለኝ ቀን ሆስፒታል ይሄዳለው። ሁሉም ቀኖቼ በስራ የተሞሉ ናቸው፣ ይላሉ ሌሊሴ። ሌሊሴ ከ አስር አመታት በላይ በብሔራዊ ደረጃ በሚካሄደው የጸረ ኤች አይ ቪ ኤድስ እንቅስቃሴ ውስጥ ከፍተኛ ተሳትፎ ነበራቸው። ስራቸውን የጀመሩት ወጣት ሴቶችን ከኤች አይ ቪ ኤድስ ለመከላከል በሚደረግ ንቅናቄ ነው። ችግር ሲገጥመን የመጀመሪያው እርምጃ በሰላም ለመኖር ራስን ማሳመን ነው ይላሉ። ብዙዎች በካንሰር ሲያዙ በሽታው ፈውስ የሌለው ገዳይ ነው ብለው ስለሚያስቡ ስላሉበት የጤና ሁኔታ ለመናገር ይፈራሉ። በሀገራችን ሰዎች ካንሰርን ቀርቶ ስለሌሎች በሽታዎች በአደባባይ ሳይሆን በዙሪያቸው ላሉ ሰዎች ለመንገር እና ለማሳወቅ አይደፍሩም። ሌሊሴ ግን ይህንን በመስበር ስለ ጤናቸው ሁኔታና ስለ ወደፊት እቅዳቸው ተስፋ በተሞሉ ቃላት ከምስላቸው ጋር በማህበራዊ ሚዲያ አጋርተዋል። ልክ በኤች አይ ቪ እንዳደረግኩት ሁሉ ሰዎችን ስለ ካንሰር ማስተማር እፈልጋለሁ ይላሉ። ሌሊሴ የአመራር ብቃትን የተመለከተ መጽሐፍን እየጻፉ ነው። መጽሐፉን እንዳጋምሱት ይናገራሉ። በቅርቡ እንደሚጠናቀቅም ገልጸዋል። በየቀኑ አዲስ ነገር እንማራለን። አንድ ሰው በየቀኑ የሚማረውን ነው የሚሆነው። አዲስ ራዕይ ይኖረዋል፣ ወይም ተሞክሮውን ተመርኩዞ አካሄዱን ይለውጣል። አንድ መሪም በዚህ ሂደት እንደሚያልፍ ሌሊሴ ይናገራሉ። ስለ አመራር የሚገልጸውን መጽሐፍ የምጽፈው ከልጅነት እስከ እውቀት ያገኘሁትን ተሞክሮ ለማስተላለፍ ነው ሲሉም ያክላሉ ሌሊሴ ተወልደው ያደጉት አዲስ አበባ ውስጥ ነው በተለያዩ መንግስታዊ ያልሆኑ ድርጅቶች ውስጥ ሰርተዋል በብሪታንያ ኤምባሲ እንዲሁም የኦሮሚያ ክልል ቢሮ አማካሪ ሆነው ከአንድ አመት በላይ ሰርተዋል እሳቸው የሚመሩት የኦሮሚያ ኮሚሽን የተቋቋመው የኦሮሚያን የቱሪስት መዳረሻዎች በመላው ዓለም ለማስተዋወቅ እና የክልሉን የቱሪዝም ዘርፍ ለማሳደግ ነው። የኦሮሚያ ቱሪዝም ኮሚሽን ለበርካታ ወጣቶች የስራ እድል ከፍቷል። በኢትዮጵያ የቱሪዝም ዘርፍ ለውጥ በማምጣትም መረጃው የቢቢሲ ነው። ለብርቷ ሴት ሌሊሴ ዱጋ ሕክምናቸው እንዲሳካላቸው ሙሉ ጤናቸው ይመለስ ዘንድ አላህን እማጸናለሁ። ብርታቶቼ ቪዲዮውን ላይክና ና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ ዐለይኩም ወረሕመቱላህ ወበረካቱ።